እንዴት አላችሁ? የተከበራችሁ አድማጮቻችን እንዴት ሰነበታችሁ? የታተላችሁ የምትገኙት አራት ሶስት ሶስት ባራዳ ፌም ዘጠና አምስት ነጥብ አንድ ነው። ማንቸስተር ዩናይትድ በሳምንቱ መጨረሻ ከቶትናም ጋር ባደረገው ጨዋታ ሁለት ለሁለት መሆናቸው ውጤት ላይተዋል። በዚህ ውድድር ዘመን ቀድሞ ጎል የማስቆጠር ችግር የለበትም። ነገር ግን ውጤቱን አስጠብቆ የመውጣት ጉዳይ ጥያቄ እየተነሳበት ነው የሚገኘው። በሁለት ሳምንት ብቻ ከመምራት ተነስቶ ማግኘት ከነበረበት ስድስት ነጥብ አራቱን ጥሎ ሁለቱን ነው የአሳካ። አሁን አስራ ስምንት ነጥብ ነው ያለው። ሁለቱንም ጨዋታ እንደመራ በዛ ውጤቱን ማኔጅ አድርጎ መውጣት ቢችል ኖሮ የበለጠ ነጥቡን ወደ 22 በማሳደግ ከመሪው አርሰናል ጋር የአራት ነጥብ ልዩነት ይኖረው ነበር። በሊግ ደረጃ ሰንጠረዥ ሶስተኛ ደረጃ ላይ መቀመጥ የሚችልበት እድል ነበር፣ በጎል ልዩነት ማንቸስተር ሲቲን ተከትሎ። ያ ግን አልሆነም። ተመሳሳይ ሂደት ነው እየተመለከትን ያለ ነው። ኖቲንጋም ፎረስት ያለበት ሁኔታ ይታወቃል። የአሰልጣኝ ሹምሽር አድርጎ ማስተማማኝ ቡድን አይደለም። ዘንድሮ እጅግ በጣም አስከፊ የውድድር ዘመን ነው እያሳለፈ የሚገኘው። በታሪክ ለመጀመሪያ ጊዜ ተከታታይ ጨዋታዎችን ስድስት ሰባት ተከታታይ ጨዋታዎችን ሳያሸንፍ ቆይቷል። የሶስት አሰልጣኞች ሹምሽርም አድርጓል። የመጨረሻው አሰልጣኝ አሰልጣኝ ሾን ዳይች ናቸው። ቶትናም በሜዳው ጥሩ ሪከርድ ያለው ቡድን አይደለም። በሜዳው ባስመዘገባቸው ሪከርዶች በዚህ ውድድር ዘመን ወራጅ ቀጠና ላይ ነበር መገኘት የነበረበት። ከሜዳ ውጭ ያስመዘገበው ሪከርድ እጅ በጣም እየተሻለ ነው። ከሜዳ ውጭ ያስመዘገባቸው ሪከርዶች በሪጎደጃ ሰንጠረዥ አንደኛ፣ ሁለተኛ ደረጃ ላይ የሚያስቀምጡት ናቸው። ከሁለቱም ቡድኖች ጋር ባደረገው ጨዋታ በእርግጥ ሁለቱም ጨዋታዎች ከሜዳ ውጭ ያደረጋቸው ጨዋታዎች ናቸው። ማንቸስተር ዩናይትድና ከሜዳ ውጭ የሚደረጉ ጨዋታዎች ደግሞ። ይታወቃሉ ሪከርዳቸው ምን እንደሆነ። በታሪክ ለመጀመሪያ ጊዜ እንግዲህ አሰልጣኝ ሮበን አሞሪም በአምስት ተከታታይ ጨዋታዎች ሳይሸነፉ ተጓዙ የሚለው ሪከርድ ምን ያህል ቡድኑ ያለበትን ሁኔታ በሚገባ የሚነግረን ነው። ግን ደግሞ ቀድሞ ጎል ያስቆጥራል። የተጻፈ ስክሪፕት እስኪመስል ድረስ እንግዲህ እየመራ ጎል የማስተናገድ ነገር እየተመለከትንበት ነው ያለ ነው። ከዛ በኋላ ደግሞ ተመልሶ ጨዋታውን ማሳደድ ቼዝ ማድረግ የተያዘ ይመስላል። ማንቸስተር ዩናይትድ በቅዳሜ የመሳሳት ጨዋታ እጅግ በጣም ጥሩ ብቃት ላይ የሚገኘው ብሪያን ቤባው ቀድሞ ጎል አስቆጠረ። ከዛ በኋላ እስከ 84ኛው ደቂቃ ድረስ አንድ ለባዶ መራ። ቀድሞ አማካዩ በዚህ ሰዓት የቡድኑ ቁድ ተጫዋች ካዜሜሮ ተቀይሮ ወጣ። በኋላ ላይ ሁለት ጎሎችን 84ኛው ና 91ኛው ደቂቃ ላይ አስተናግዶ እንግዲህ ራሱን አጣብቂኝ ውስጥ ካስገባ በኋላ የዳኛው ፊሽካ በሚጠበቅበት ሰዓት ከማዕዘን ምት ማቲያስ ዴሊት የአቻነቱን ጎል አስቆጠረ። ጥሩ ሪከርድ አይደለም ከቶትናም ጋር ያለው። ባለፈው የውድድር ዘመን በአራት ጨዋታዎች ተሸንፏል። በቶትናም አንድ የአውሮፓ ሊግ የፍጻሜ ጨዋታ፣ አንድ የካራባው ካፕ፣ ሁለት የፕሪሚየር ሊግ ደርሶ መልስ ጨዋታ። ረዥም ጊዜ ሆኖታል ማንቸስተር ዩናይትድ ቶትናምን ካሸነፈ። ወትሮ ቶትናም ለማንቸስተር ዩናይትድ እጅግ በጣም ቀላል ቡድን ነበር። ካሞን ዚስ ስፐርስ ነበር ይሉ የነበረው ሰር አሌክስ ፈርጉሰን በመልበሻ ክፍል እንኳን ምንም ነገር መናገር ሳያስፈልጋቸው ና ማንቸስተር ዩናይትድ ና ጨዋታን ማኔጅ የማድረግ ጉዳይ ትናንት በነበረን ፕሮግራም የአርሰናልን ጨዋታ ማኔጅ የማድረግ ኳሊቲ ስናነሳ ነበር። በማንቸስተር ዩናይትድ በኩል ግን የተቃርኖ ስሜት ነው ያለው በዚህ ረገድ። ና ምን ታዘብን ሚሊሻ ማንቸስተር ዩናይትድ ና ጨዋታን ማኔጅ አድርጎ ውጤቱን አስጠብቆ የመውጣት ጉዳይ ችግር ያ እኔ የስኳድ ዲቭዝ ጉዳይ አንደኛው ዋነኛው ችግሩ ነው ብዬ ነው ማምነው። ማርክ አሁን በማንቸስተር ዩናይትድ ውስጥ በመጀመሪያው ላይናፕ ጥሩ መሻሻሎች እየተመለከትን ነው። እንግዲህ ጨዋታን ጎል አስቆጥረው ለመጀመራቸውም እንደ ምክንያት የሚነሳው በቋሚ 11 ማንቸስተር ዩናይትድ የሚጠቀማቸው ተጫዋቾች በንጽጽር የተሻለ ኳሊቲ ያላቸውን ተጫዋቾች በመጠቀሙ ምክንያትን የሚል እይታ ነው ያለኝ እኔ። ምክንያቱም ከካዝሚሮ ጋር ነገሮች ብዙ እያያዙብኛል እኔ ማርክ፣ ማንቸስተር ዩናይትድ ውጤት ለማስጠበቅ እየተቸገረ ያለበት ዋነኛ ምክንያት ካዝሜሮ ነው የሚል እይታ ነው ያለኝ። አሁን ካዝሜሮ የማንቸስተር ዩናይትድ የማጥቃትም የመከላከልም ጥሩ አማራጭ ሆነዋል። ቲሞ የሱ ጥገኛው ነው። ያ በትክክል ሶስት ጎሎች አስቆጥሮ አንድ ለጎል አመቻችቶ አቀብሏል። በአራት ጎሎች ላይ ቀጥተኛ ተሳትፎ አለው። ይህ ስድስት ቁጥር ቡድኑ ሚዛን ጋር ተያይዞ ደግሞ እኔ ያለሱ ስንት ደቂቃ ጎል ሳይቆጠርበት መጓዝ እንደሚችል እርግጠኛ መሆንም ይቻል አይመስለኝም አር ካዝሜሮ ያለበት ማንቸስተር ዩናይትድ እና ካዝሜሮ ተቀይሮ ሲወጣ ቡድኑ የሚገባበትን ችግር ስትመለከት ያለዚህ ተጫዋች የማንቸስተር ዩናይትድ ሲዝን በጣም መጥፎ ሊሆን እንደሚችል በእርግጠኝነት መናገር ይቻላል። ስለዚህ የስኳድ ዴቭዝ ጉዳይ ነው እንድል የሚያደርግ ምንድን ነው ከካዝሜሮ ጋር ዘጠና ደቂቃ መጓዝም ፈታኝ በመሆኑ ምክንያት ነው እንግዲህ ከ65 እስከ 70 ደቂቃ በኋላ ይሄ ወደ ሰላሳ አራተኛ እድሜ እየሄደ ያለ ተጫዋች ነው በጣም ብዙ ጨዋታ በኬሬሩ ያደረገ ነው። ድካም ውስጥ ሲገባ በግልጽ ይታያል። እሱም ኖሮ ጉሩ ሲፈተን ታየዋለ። ከሰባ ደቂቃ በኋላ ተቀይሮ ሲወጣ ደግሞ ፍጹም ሚዛኑን የሳተ ማንቸስተር ዩናይትድ ለምትመለከተውና ምናልባት ከተጠባባቂ ወንበር ተነስቶ ቀሪዎቹን ደቂቃዎች በካዝሜሮ ስታንዳርድ ጨዋታውን ማስኬድ የሚችል አማካይ ቢኖረው ማንቸስተር ዩናይትድ ነጥቡ ከዚህ በላይ ሊሆን እንደሚችል በድፍረት መናገር ይቻላል። ማር አሁን ከሰበሰበው ነጥብ በላይ መሰብሰብ የሚችልባቸው ቢያንስ አምስት ስድስት ነጥቦች ተጨማሪ ይኖሩት ነበር። በትክክል የቸልሲን ጨዋታ ወደኋላ መለስ ብለን ብንመለከት ካዝሜሮስ ሜዳ ላይ እስካለ ድረስ ቡድኑ ሲያጠቃ፣ ሲከላከል ፍጹም ሚዛናዊ የነበረ ወደ ሳጥን ተጠግቶ ለቡድኑ ማጥቃት አስተዋጽኦ ማድረግ ሲገባው በትክክለኛው ጊዜ እዛ ቦታ ላይ የሚገኘውን ካዝሜሮ ለተከላካዩ ሽፋን መስጠት በሚገባው የጨዋታ ሂደት ለሰከንድ የማይዘገይ በቦታው በትክክለኛው ሰዓት የሚገኘውን ካዝሜሮ ነው ስንመለከት የነበረው። ሁሉ ነገር በማንቸስተር ዩናይትድ ሳይድ ሲሄድ ያየንበት ካዝሜሮ በቀይ ካርድ ከሜዳ ከወጣ በኋላ ግን ፍጹም የፈራረሰ የሚመስል ተከላካዩ ቶሎ ቶሎ የሚጋለጥበት ከፊት ምንም አይነት ሽፋን የማያገኝበት አይነት የመከላከል ሚዛኑን የሳተ ቡድን ስንመለከት፣ ከዛ በኋላ ማንቸስተር ዩናይትድ ባደረጋቸውም ጨዋታዎች ይህንኑ በተደጋጋሚ ጊዜ ስንመለከት ነበር። አንተ እንዳነሳው በብራይተኑ ጨዋታ ሶስት ለባዶ ከመምራት ሶስት ለባዶ ተቀይሮ ወጣ። ራሱን አጣብቅኝ ውስጥ ነው ሶስት ለባዶ እየመራ ካዜሜሮ ሜዳ ላይ ማቆየት ስሜት ቢሰጥ አይደለም ትክክለኛ ውሳኔ ነው። ከአሰልጣኙ ጋር ተያይዞ ጥያቄዎች መንሰት አይቻልም። ግን አንድ ለባዶ እየመራ ሰባ አንደኛው ደቂቃ አካባቢ ነው ቀይሮ ያስወጡት። ረዥም ሰዓት ነው። በተለይ ለማኑኤል ጓርቴ ያቺ ጎል የመጀመሪያ ጎል ስትቆጠር የማቲያስ ቲል ጎል እዛ ቦታ ላይ ማቆም ነበረበት ኳሱ ወደ መስመር ከመውጣቱ በፊት የሚሉ ጥያቄዎች ይነሳሉ። ግን እሱም ቦታ አደጋ ቦታ ያለው ነው። ምክንያቱም ኳሱ ቅጣት ምት ነው፣ ከዛ በኋላ ተሻምቶ ሊቆጠር የሚችል ኳስ ነው ከሆነ በኋላ ነው እያነሳን የምንገኘው። እሱ ማቆም የነበረበት ቦታ አደጋ ያለው ቦታ አይደለም፣ በግል ምክንያቱም ከእሱ ጀርባ ብዙ ተጫዋቾች አሉ። ወደ ጎል የሚሄድ ኳስ አይደለም፣ የበለጠ ወደ ከጎሉ እየራቀ የሚሄድ ወደ ግራ አቅጣጫ የሚሄድ ኳስ ነበር የተመለከት ነው። እሱ ላይ የሚያው ጥያቄዎች ተነስተዋል። በአሰልጣኝ ሩበን አሞሪም ስር አብሮ ሰርተዋል በሶስት አራት ሁለት አንድ ፎርሜሽን። ከዛ ውጭ ከፈረንሳይ ሊግን የመጣው በዱዌል የማይታማ ሊግ ሲመጣም የመጣው ለስድስት ቁጥር ቦታ ነው፣ ግን በሚገባ ቦታውን እየሸፈነ አይደለም። በእርሱና በካዜሜሮ መካከል የአስር ዓመት ልዩነት አለ። ሄደሽ ግን አሁን አሁን የቦታ ረዳድ ልዩነት የሚደንቅ ኳሊቲ እያሳየ የሚገኘው ጫማውን ሊሰቅል ጥቂት ዓመታት የቀሩ ተጫዋች መሆኑ የሆነ ነገሩን ተቃርኖ ስሜት ውስጥ በተቃርኖ ስሜት እንድትመለከተው የሚያደርግ እኔ ምናልባት ማርክ የፈረንሳይ ሊግ እንግዲህ ለአራት አመት በተከታታይ እንደሰራ ሰው ጥቂት ቢሆንም በፓሪስ ሰን ዠርማ ያለው ቆይታ ማኑኤል ጋርቴ ወደ ማንቸስተር ዩናይትድ የተደረገው ዝውውር እንግዲህ ስካውት ሲያደርጉት ምን ምን አይተው እንደሆነ ለእኔ ግልጽ አይደለም። በፍጹም በማንቸስተር ዩናይትድ ሌቭል ለመጫወት ማኑኤል ጋርቴ አይመጥንም። በፍጹም ነው አይመጥን ነው ይህን እኔ ሉዊስ ኤነሪኬ የበለጠ ከኳስ ጋር ተስማሚ የሆኑ አማካዮች ይፈልጋል። ምክንያቱም በፖሴሽን የሚያምን አሰልጣኝ ከመሆኑ ጋር በተያዘ አሁን በፓሪስ ሰን ጀርማን ያሉ አማካዮችን ስታይ አይነታቸው ከማኑኤል ኡጋርቴ ፍጹም የተለዩ ናቸው። የተጫዋቾቹ ኳሊቲ የበለጠ ከኳስ ጋር ኮንፎርተብል የሆኑ አማካዮችም የሚፈልግ አይነት አሰልጣኝ ነው። ቪቺኒያ፣ ፋቢያን ሩይስ፣ ጆኒ ቤስ እነዚህ በጣም በጥራት የላቁ ከኳስ ጋር በተለይ የማኑኤል ኡጋርቴ በፍጹም ከኤነርኪ የጨዋታ ስታይል ጋር የሚሄድ አማካይ አለመሆኑ ብዙም ሳይቆይ እንዲለያይ ምክንያት የሆነበት ምክንያት ማንቸስተር ዩናይትድ፣ እኔ ዝውውሩ በራሱ የማንቸስተርን ችግር የሚፈታ አይነት ተጫዋች አዘዋውሯል የሚል እምነት በወቅቱም አልነበረኝ። ማርክ ጥቂት ደቂቃ ነው የጨዋታዎች ላይ ብዙውን ነገር ካዝሜሮ ሰርቶት ነው የሚወጣው። ቡድኑ የመከላከል ብቻ አይደለም በማጥቃቱም ቡድኑን ጨዋታዎችን እንዲያሸንፍ የሚያግዝ አስተዋጽኦ እያደረገ ነው። ካዝሜሮ በዚህ ዕድሜው ከእሱ በአስር ዓመት የሚያንሰው ማኑ ጋርቴ ቀሪዎቹን ጥቂት ደቂቃዎች የብሩኖ ሚዛን ጠብቆ የማይጫወት ከሆነ በዚህ ሌቨል የሚጫወትበት ምክንያት ብዙ ግልጽ አይደለም። ያነሳው እንቅስቃሴ ማቴስቴል ሰባ ሁለተኛው ደቂቃ ላይ ነው ተቀይሮ የወጣው። ካዝሜሮ ሰማንያ አራተኛውና ዘጠና ፕላስ ዋን ላይ ነው ጎል የተቆጠረበት። ማንቸስተር ዩናይትድ እንቅስቃሴውን ግን ተመልክተው ከሆነ ቅጣት ምትማርክ የተገኘ ቅጣት ምትብሎ ወደ ጎልነት አይቀየርም። አንድ ስድስት ቁጥ ካዝሜሮ ቢሆን ማለት ነው። ከዛ ሌላ ምንም አይወስንም ካዝሜሮ ቅጣት ምቱ ሊያስቆጥሩት ይችላሉ። በዚህ መልኩ ግን ካዝሜሮ እያለ ጎሎ አይቆጠርም። የማኑኤሉ ጋርቴ አንደኛ አውት ኦፍ ፖዚሽን ተገኝቷል። ሁለተኛ በጥፋት በቴክኒካል ፋውል ወይም ቢጫ ካርድ በሚያሰጥ ጥፋት ይህንን ወደ አደገኛው ሳጥን እየሄደ ያለውን አስፈሪ የማጥቃት እንቅስቃሴ ማቋረጥ ነበረበት። ማርክ የተሳሳተ ውሳኔ ነው። ይሄ ካልኩሌሽን እሱ አይመለከተውም። ቅጣት ምት ተገኝቶ ቅጣት ምቱም ሊቆጠር ይችላል የሚል ስሌት ለእሱ አይመለከተውም። እሱ እንደ አንድ ዲስትሮየር ስድስት ቁጥር ፕሌ ሜከር ቢሆን እኮ ይህንን ለምን አላደርገም አትለው። ፕሌ ሜከሮች ብዙ በዚህ መልኩ የተቃራኒ ቡድን ማጥቃት ለመቆጣጠር ሲሞክረው አናውቅም። ዲስትሮየሮች ግን ከዚህ ሌላ ስራ የላቸው። ዲስትሮየር ነው ይሄ ስድስት ቁጥር። ሌላ የተለየ ኳሊቲ ያለው ሰው አይደለም። ስለዚህ ያንን ተጠቅሞ ጥፋት መስራት ነበረበት። ያለ ጥርጥር ጎሉ እንዲቆጠር ምክንያት የሆነው በሱ የቦታ አረዳር ችግር የተገኘ ቦታ ላይ ከሱ ጀርባ ያለ ስፔስ ነው መነሻው። ስለዚህ ይህንን ጥፋት ሰርቶ መቆጣጠር ነበረበት። ግን ከዛ በኋላ ኳሱ ሴንተር ከተደረገ በኋላ በቁጥር በርከት ያሉ የማንቸስተር ዩናይትድ ተጫዋቾች በፍጹም ቅጣት ምት ክልል ውስጥ ነበሩ ብሎ ከለማድረግ ሞክሮ አልማቲስ ዴሊት እሱ ጨርፎት ወደ ጎልነት የተቀየረው ምናልባት ያው እንዳልከው ጨዋታውን ቢያስቆም ሌላ የጨዋታ እንቅስቃሴ መሆን ይችል ነበር። እዛ ቦታ ላይ ቅጣት ምቱ ሄደው ጎል ቆጠር ይችላል። ከዛ በኋላ ቢያንስ ሰአቱ እየዘገየ የሚሄድበትም እድል ነበረው። ከጥፋቱ በፊት እኮ ከጥፋቱ በፊት የእሱ ፖዚሽናል አዌርነስ ችግር ነው፣ ያስፔስ ያቦታ የቶትናም ተጫዋቾች ኳሶ እንዲያገኙት የሆነው የበለጠ መገኘት የሚገባው ቦታ ላይ መገኘት ባለመቻሉ ነው። ስለዚህ አንደኛው ስጠት እሱ ነው። ሁለተኛው ስጠት ቅጣት ምት ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ አለም ላይ ጁኒኒዮ ፔርናምቡካኖ ከአንዳንድ ቅጣት ምት የማስቆጠር እድላቸው ጠባብ አደገኞቹ እሱ ሚሻማ ቦታ ቦታ ትክል ስለዚህ ይሄ ሊያሰጋው አይገባም ነበር የበለጠ አደገኛውን የማጥቃት ሂደት ነው የፈቀደው። የሚል እምነት አለኝና እንዴት አድርጎ ማንችስተር ዩናይትድ ውጤት ማስጠበቅ ይችላል የቀጣይ ጨዋታዎቹን ፈተናዎቹ ይመስልኛል። ማለት ጥሩ ነው። ጨዋታውን የጀመረው በጣም ፕሮሚሲንግ ነገሮች ተመልክተናል። የአማድ ያሉ እና የብሪያም ቤሞ ጠብረት ቀጣይ ክፍል የተመለከትንበት ነው። አማድ ነው ኳሱን አመቻችቶ ያቀብለው ብሪያም ቤሞ ጥሩ ነው የተንቀሳቀሰው። የተከላካዮቹ ላይ የነበረው ማቲስ ዲሌት በጣም ጥሩ፣ አሁንም በተከታታይ ጨዋታዎች እየተሻሻለ መምጣቱን የተመለከትንበት ጨዋታ ነው። ማንቸስተር ዩናይትድ ጎሎች ማስቆጠር መቀጠሉን ተመልክተናል። ይሄ ሌላኛው የማንቸስተር ዩናይትድ ካለፉት ዓመታት አንጻር በጣም ጥሩ ነገር የተመለከትንበት ነው። ከሜዳው ውጪ ሁለት ጎሎች ያስቆጠረበት ጨዋታ ነው። ወደ ቶተንሃም ሜዳ ሄዱ። እንደዚህ አይነት በጎ ብዙ ነገሮች የተመለከትንበት ቢሆንም ግን አሁንም ማንቸስተር በዝውውር መስኮቱ ጎሎች እንደሚያስፈልጉት በዝውውር መስኮቱ የተጫዋቾች ዝውውር ላይ መሳተፍ እንዳለበት የሚያሳዩ ጨዋታዎች ናቸው። ተከታታይ ጨዋታዎች የተመለከት ነው። በተለይ አማካዩ ላይ አማካዩ ላይ የአንድ ተጫዋች ዝውውር ማከናወን ካልቻለ ለቶፕ ፋይፍ የሚደረገው ፍክክር ላይ የተሻሻለው የቡድኑ የማጥቃት ዲፓርትመንት ጎሎች እያስቆጠረ ቢቀጥል እንኳን በእንደዚህ አይነት ጥቃቅ እንሰቶች ጎል የሚቆጠርበት ከሆነ የሚፈልገውን ነገር ለማሳካት ይቸግራል፣ እና አሁንም የስኳድ የብዙ ላይ በተለይ አማካዩ ላይ ያለውን ችግር ለመፍታት ጥረት ማድረግ አለበት ብዬ ነው። የዙር መስኮቱ ሊከፈት ሁለት ወራት ይቀራሉ። የበዛ ክፍተት እንግዲህ ልክ ባለፈው የውድድር ዘመን ጥር ወር ላይ ፓትሪክ ዶርጉን እንዳስፈረመው አማካይ ቦታ ላይ በውሰት ወይም ደግሞ በአንድ ቢያንስ ለሁለተኛው የውድድር ዘመን አጋማሽ ሊያግዘው ሊጠቅመው የሚችለውን ተጫዋች በአማካይ ቦታ ላይ ማስፈረም እንዳለበት ጥያቄ የሚነሳበት ጉዳይ አይደለም። ቶትናም በሳምንቱ አጋማሽ እንግዲህ የሻምፒዮንስ ሊግ ጨዋታ ከናሆ ኤፍሲ ኮፐንሃገንን አራት ለባዶ በሆነ ውጤት አሸንፏል። ማንቸስተር ዩናይትድ ደግሞ ጨዋታውን ያከናወነው ባለፈው ሳምንት ቅዳሜ ነው። በመካከላቸው የአራት የአምስት ቀን ልዩነት የማገገሚያ ጊዜ ልዩነት አለ። ግን ማንቸስተር ዩናይትድ ያንን አጋጣሚ መጠቀም አልቻለም። እንግዲህ እስከ 84ኛው ደቂቃ ድረስ እየመራ ያ አልሆነም። ካዜሜሮ እድሜው ከመግፋቱ ባሻገር ቦታው እንግዲህ ሰፊ የሜዳ ክፍል መሸፈን የሚጠይቅ ነው። የበለጠ ታታሪነትንም ይፈልጋል። አጠገቡ ሆኖ የሚያግዘው ተጫዋች የለም። ቡድኖ ፈርናንዴዝ እዛ ቦታ ላይ ዲሲፕሊን ሆኖ የሚጫወት ተጫዋች አይደለም። ቡድኑ የሚከተለው የጨዋታ መንገድ ደግሞ ኮንትሮል የለውም። አንተም አጥቃኝ፣ እኔም ለአጥቃ አይነት ከሳጥን ሳጥን የሚሄድ እንቅስቃሴ እያስተዋልን የምንገኘው እና ያ ደግሞ የጊዜ ጉዳይ ይሆናል እንጂ ሰዓት እየገፋ ሲመጣ የበለጠ የአማካይ ክፍል ላይ ተጫዋቾችን እንደሚያዳክም ወይም የድካም ስሜት ውስጥ እንደሚያስገባ በግልጽ የተመለከትንበት ነው እና ሁለት ተከታታይ ጨዋታ አይተውታል። ነጥብ መጣላቸው እንጂ ባሸነፉባቸውም ጨዋታዎች ከሰንደርላንዱ ጨዋታ ውጪ ብዙዎች በፈተና ያሸነፉባቸው ናቸው። ቀድሞ ቡድኑ ጎል አስቆጥሮ በርንሌይ፣ ብራይተን፣ ዶቫልቬን፣ ቸልሲ በዚህ ረገድ የሚጠቀሱ ናቸው እና ምናልባት ቀጣዮቹ ጨዋታዎች ከቀደሙት ጨዋታዎች አንጻር ፈታኝ ላይሆኑ ይችላሉ። ትልቅ ጨዋታዎችን ኦልሞስት ጨርሷል። ማንቸስተር ዩናይትድ ከቶተናም ተጫውተዋል። ቼልሲ፣ ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል ከነኚ ጋር ተጫውተዋል። በእርግጥ በእንግሊዝ ፕሪሚየር ሊግ ደግሞ ቀላል የሚባል ቡድን የለም እና አሰልጣኙ ምናልባት ቀጣይ ይሄን ችግራቸውን ሊፈቱ ይችላሉ ወይ? በቅርብ ጊዜ አርሰናል አንድ ለባዶ ውጤት በሁለት ፈታኝ ጨዋታዎች በክራቨን ኮቴጅ ከፉላም፣ በኤምሬትስ ከክሪስታል ፓላስ ጋር ውጤቱን አስጠብቆ መውጣት እንደቻለ ይታወቃል። ምን እንኳን ባለፈው ቅዳሜ ከሰንደርላንድ ጋር ባደረገው ጨዋታ አንድ ለባዶ ከመምራት ተነስቶ ሁለት ለአንድ መርቶ ባለቀ ሰዓት ጎል ቢያስተናግድም አልፎ አልፎ መከሰት ያለበት ነገር ነው እንጂ በየጨዋታው እንዲህ መሆን መሆኑ ጥሩ ስሜት የሚፈጥር አይደለም። ከዛ ባሻገር በቡድኑም ስነልቦና ላይ ተጽዕኖ የሚያሳርፍ ነው። ምክንያቱም ቀድሞ ጎል ያስቆጥር ቡድኑ ቡድኑ አይተማመንም፣ ደጋፊዎቹም አይተማመኑም። አንድ አይደለም ሁለት ጎሎችንም ቢያስቆጥር ውጤቱን ይዞ ስለ መውጣቱ እርግጠኛ መሆን አይቻልም። ምናልባት በዚህ ኢንተርናሽናል ብሬክ መነኛ 15 ቀናት አዲስ መፍትሄ ይዘው መቅረብ ያለባቸው ይመስለኛል አሰልጣኝ ሩበን አሞሪም። ያ ፈታኝ ነው ማርክ። ምክንያቱም አሰልጣኙ በሲስተም ለውጥ፣ በጨዋታ ውስጥ ባለ ተለዋዋጭነት የያዙትን ነገር የማስጠበቅ ፍላጎት ፈጽመው እንደሌላቸው እየተመለከትን ያለ ነው። ጎል በጨዋታ ጎል ሲያስቆጥሩ የጨዋታው ደቂቃ የገፋም ሲመጣ የተወሰነ የአማካይ ቁጥር በማብዛት የቡድኑን መከላከል በማጠናከር የያዙትን ነገር ይዘው የመውጣት ፍላጎት አሰልጣኙ የላቸውም። የሲስተም ለውጥ ብዙ አትመለከትም። ይሄ ያገኙት ያገኙት ነገር ሊሰጣቸው የሚገባ ተለዋዋጭነትን እንኳን ሲጠቀሙ አትመለከትም። ስለዚህ የሲስተም ለውጥ ካላደረጉ ሰው ሰው በሰው በመቀየር ነው የያዙትን ነገር የማስጠበቅ እምነት ያላቸው ማለት ነው። አሰልጣኙ ካዝሜሮን በማስወጣት ማኑ ጋርቴን የበለጠ ወጣት አማካይ በማስገባት የያዙትን ውጤት የማስጠበቅ ፍላጎት ተመሳሳይ ነው በየጨዋታው የሚያደርጉት አሰልጣኝ ሮበና ሞሪ ያ ደግሞ ብዙ እየሰራላቸው አይደለም። በተጫዋቹ የአቋም ጥሩ አለመሆን ምክንያት ካዝሜሮ ለምን በዚህ ደቂቃ እየተቀየረ ይወጣል የሚል ጥያቄ ማንሳት የሚቻል አይመስለኝም የሚገባው ሰው ግን እሱ የሚሰራውን ስራ ለመስራት ተቸግሯል። ስለዚህ በሲስተም ለውጥ ያንን ማድረግ የማይፈልጉ ከሆነ አሁንም በሰው በሰው በማኑዌል ጋርቴና በካዝሜሮ መለዋወጥ ባለፈው እንደተመለከትነው ደግሞ በሁለቱ ኮቢ ማይኖንና ማኑ ጋርቴን ሁለቱን አማካይ ለማድረግ በመሞክር ተለዋጭነት በሌለበት ሁኔታ አሁንም በተመሳሳይ መፍትሄ የያዙትን ውጤት የማስጠበቅ ችግር ሲገጥማቸው ነው ነውና አሰልጣኙም የተወሰነ ቢያንስ በጨወታ ውስጥ በጨወታ ውስጥ ለሆኑ ደቂቃዎች የያዙትን ነገር ለማስጠበቅ ተለዋዋጭነት የሚጠበቅባቸው ይመስለኛል። አሰልጣኝ ሮበና ሞሪ ቡርንጉር ካስቆጠረ በኋላ ኢኮኖሚካል ፉትቦል መጫወት፣ ከዛ ውጭ ከኳስ ጀርባ በመሆን ለመልሶ ማጣት እንቅስቃሴ ተመቹ ብዙ ተጫዋቾች አሉት። ቡድኑ ያን የጨዋታ እንቅስቃሴ መተግበር እጅግ በጣም አስፈላጊ ይሆናል። ከዚህ በኋላ ማንቸስተር ዩናይትድ የሚኖርበት ፈተና ቀድሞ ጎል ካስቆጠረ በኋላ ውጤቱን አስጠብቀው የመውጣት ጉዳይ ነው። ያንን እንዴት ያደርጋል? አሰልጣኙ ሩበን አሞሪም አዲስ መፍትሔ ያበጅተው ከኢንተርናሽናል እረፍት በኋላ መመለስ ይኖርባቸዋል። ቀጣይ ማንቸስተር ዩናይትድ ጨዋታዎች ያን ያህል ከቀደሙት ጨዋታዎች ጋር ሲነጻጸሩ ያህን ያህል ፈታኝ አይደሉም። ያለፉት ሁለት ተከታታይ ጨዋታዎች ቡድኑ እንግዲህ ከሜዳ ውጭ ነው ጨዋታውን ሲያከናውን የነበረው ከኖቲንጋም ፎረስት እና እንደዚሁም ደግሞ ከቶትናም ጋር። ቀጣይ በሜዳው ከኤቨርተን ጋር ነው የሚጫወተው ከኢንተርናሽናል እረፍት በኋላ። ከዛ በኋላ ፈታኝ ጨዋታ ነው ያለው ከክሪስታል ፓላስ ጋር በሰልኸርስት ፓርክ። ከዛ በሜዳው ዌስትሀም ዩናይትድን ያስተናግዳል። ከሜዳ ውጭ በውጤት ማጣት ቀውስ ውስጥ የሚገኘውን ወልቭስን በሞሌኑ ይገጥማል። በሜዳው ቦርንመዝን፣ ከሜዳ ውጭ በቪላ ፓርክ ከአስቶን ቪላ ከዛ በኋላ በኒውካስል ኦልድትራፎርድ ላይ እያለ የሚቀጥል ይሆናል። እናንተስ በዚህ ዙሪያ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን አድርሱን። ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስራችሁን አጠናክሩ። ስላዳመጣችሁን ከልብ ከልብ እናመሰግናለን።